ዶክተር አናንያ ጂንባይ ይባላለሁ። የአንጎልና ህብለሰረሰር ቀዶ ህክምና ስፔሻሊስት ነኝ። በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የኒውሮ ሰርጀሪ ዲፓርትመንት አንድ ባለሙያ ነኝ። ስትሮክ የሚባለው እንግዲህ በአንጎል ላይ የደረሰ እንደ ድንገት የሚከሰት በተገቢው ሁኔታ ደም ለአንጎል ህዋሶች ወይም ለአንጎል ሴሎች ሳይደርስ ሲቀር ያለ ህመም ነው። በአይነቱ ሁለት አይነት ሲሆን ኢስኬሚክ ወይም ደሙ በመርጋቱ ወይም ደም ስር ላይ በመቋረጡ ሳይደርስ ሲቀር ያለው አንድም ሲሆን፣ ሌላኛው ደግሞ የደም ስሩ በተለያየ ምክንያት በሚፈነዳበት ጊዜ አንጎል ውስጥ የሚፈስ ደም በመኖሩ በትክክለኛ በቱቦ ውስጥ መድረስ ሲገባው በውጭ በኩል ብቻ ፈሶ የተፈለገበት ቦታ ደሙ ሳይደርስ ሲቀር ማለት ነው። ስለዚህ ይህ ሔሞሮጂክ ስትሮክ የተባለው ወይንም የአንጎል ውስጥ ደም መፍሰስ በተለያዩ ምክንያቶች ሊከሰት ይችላል። በአብዛኛው ታካሚዎቻችን ላይ የምናገኘው ከደም ግፊት ጋር ተያይዞ የሚመነጭ ነው። ስለዚህ የደም ግፊት ህመምተኛ የሆኑ ታካሚዎች የደም ግፊት መድኃኒቶቻቸውን በአግባቡ በሚወስዱበት ጊዜ ይህንን ደም ግፊት ስለሚቆጣጠሩት ደም ስሩ ላይ ከፍተኛ ጫና አይደርስም። ይሁንና ግን መድኃኒታቸውን በሚዘሉበት ወይም በሚያቋርጡበት ወይም ይሻለኛል እኔ በምግብ በምን እቆጣጠራለሁ ብለው ተገቢውን ክትትል ሳያደርጉ በሚቀሩበት ጊዜ ግን ይሄ የደም ስር ቱቦ ያልተጠበቀ የደም ግፊት በሚመጣበት ጊዜ መቋቋም ያቅተውና ይፈሳል ማለት ነው። ከቱቦ ውጭ በሚፈስበት ጊዜ የተለያዩ አይነት ሪያክሽኖችን ኢሪቴሽኖችን ይፈጥራል አንጎል ላይ። ከዛ በተጨማሪም ደግሞ ራሱ ደምም የራሱን የሆነ የመርጋት ባህሪ ስለሚያሳይ ከወጣ በኋላ በዛ በመርጋቱ የተነሳ ጫና ያሳድራል። አካባቢው የሚገኘው አንጎል ላይ ይገፋል። አንጎል ራስ ቅል ውስጥ ደግሞ ያለውን ፕሬሸር ከፍ ያደርገዋል ራሱ ለመፍሰስና ለመድማት ሙከራ ስለሚያደርግ የሚፈለገው አንጎል ደም ስላልደረሰው የሚደርስበት ጉዳት አለ ራሱ ይሄ ደግሞ ከውጭ በመፍሰሱ ኢሪቴት የሚያደርገው ወይም አብኖርማል ኤሌክትሪሲቲ ሪአክሽኖች የሚፈጥራቸው ነገሮች አሉ እነኚህ አላስፈላጊ የሆኑ ኤሌክትሪክ ዝርጭቶች አንዳንድ ጊዜ እንደሚጥል ሰው ሁሉ ሊያንቀጠቅጣቸው ይችላል ወይም ኮምፕሊትሊ አንጎል ራሱን ለመከላከል ሲል ልክ ስልክ ሪስታርት እንደምናደርገው ኮምፒውተር ሪስታርት እንደምናረገው ራሱን ወደቀና፣ ራሱን ሳትና ወደቀ ተብሎ ነው ብዙ ጊዜ የሚገለጠው። ሸዳውን ያደርግና እንደገና ለመጀመር ይሞክራል። ከዛ ውጭ ደግሞ ይኸው ፕሬዠሩ እየጨመረ እየጨመረ ራስ ምታት ራሴን እያሉ ጫና እየፈጠረ አንጎልንና አንጎል ዙሪያ የሚሽከራከረውን ውሃ እየተጫነ ከቦታቸውና ስራቸውን እንዲያቋርጡ ሊያደርግ ይችላል ማለት ነው። እንደ ድንገት ራሳቸውን ሳቱ፣ ወንበር ላይ ሸብረክ ብለው ወደቁ፣ ወይንም በተኙበት እንደሚጥል ሰውን አንቀጥቅጧቸው፣ በዛው ራሳቸውን ሳቱ ተብሎ በተለያየ አይነት መገለጫዎች ወደ ጤና ህክምና እንዲመጡ ይደረጋል ማለት ነው። መጀመሪያ በምናደርጋቸው ፊዚካል ምርመራዎች ደም ግፊታቸው ብዙ ጊዜ ከፍ ይላል። ይህ ከፍ የሚለው ደም ግፊት ምክንያቱ አንድ ራሱ መጀመሪያ ምክንያቱ አብዛኛውን ጊዜ ደም ግፊት ስለሆነ ነው። አንዳንድ ጊዜ ደግሞ አንጎል ውስጥ ከፍተኛ ፕሬዠር በመኖሩ ያንን አካክሶ ሌሎቹም አካባቢ ደም ስሩን ፕሬዠሩን ለማለፍ ሲል ራሱ አንጎልም ሳይክል ውስጥ ይገባል። ራሱን ከፍ ያደረገና ፕሬዠር ይህንን የሚፈሰውን አልፎ የተወሰነ እንኳን እንዲገባ ለማድረግ ሲል ይሞክራል ብዙ ደም ይፈሳል ማለት ነው። ፕሬሽሩ ከፍ ሲል እንደገና ተጨማሪ እያለ ይህንን ሳይክል በጣም ሊጎዳ በሚችል ሁኔታ በጣም ከፍ የሚል ደም ስራ አርጎ ሌሎችንም ደም ስሮችን ሁሉ ሊያስቸግር በሚችልበት ሁኔታ ከፍ እያለ ይቀጥላል ማለት ነው። ስለዚህ የታካሚው ላይ ያለውን ንቃት ስንመለከት በኮማ ስኬል መለኪያ መሰረት ብለን ከ3 እስከ 15 ድረስ ያለ መለኪያ ነው። ስለዚህ 14ና 15 በምንለው ውስጥ ማለትም ታካሚው ትንሽ መዘባረቅ የት ነህ ቦታ ምንድን ነው? ስንት ሰዓት ነው? ስንለው ማምታታት፣ ግን በትክክል ማውራት፣ መራመድ፣ መንቀሳቀስ ከሆነ ራሱን የቻለ አንድ ግሩፕ ይሆናል። ከዛ ውጭ ደግሞ ቃላቶችን ዝብርቅርቅ ያደረጉ ወይም ዝም ብሎ አይነት ብቻ ጩኸት የመሰለ በሚያሰሙበት ጊዜ ራሱን የቻለ አለ። ሶስተኛው ደግሞ መደብ ምናልባትም ኮማ በምንለው ደረጃ ራሳቸውን በማያውቁበት ሁኔታ ለሚያንቀሳቅሱት ሰውነቶቻቸውን ለከፍተኛ ጫና ብቻ የሚሆንበት ሁኔታ ይኖራል። በተለያዩ ምድብ ማድረጋችን በኋላ ላይ ለሚኖረውም በራስ ሪከቨር ማድረግ ወይም በኦፕራሲን ድጋፍም ተደርጎ የማገገምን ሁኔታ ለመተንበይ የሚያስችልን አሰራር ይሆናል ማለት ነው። ተጨማሪ እንግዲህ የሲቲ ስካን የሚባል ምርመራ ያስፈልገናል። ይህ ሲቲ ስካን አንጎል ውስጥ ያለውን የፈሰሰውን ደም ማየት የምንችልበት ይሆናል ማለት ነው። ይህ እንግዲህ ደምሱ የቱጋ ነው የፈነዳው ወይም ደሙም የፈሰሰው የቱጋ ነው በሚለው ተመርኩዘን ደግሞ ኦፕራሲዮን አማራጫችን ነው፣ እኔስ ኦፕራሲዮን አማራጫችን አይደለም የሚለውን እንወስናለን። ይህንን ሔሞሮጂክ ስትሮክ የተባለውን በሽታ ለመከላከል ዋነኛውና ዋነኛው ነገር ደም ግፊትን በቁጥጥር ስር መዋሉ። ስለዚህ ማህበረሰቡ የደም ግፊት መድኃኒቱን አስተካክሎ መውሰድ ይኖርበታል።